ከመቶ ሺህ ብር ጀምሮ ስልጠናም በነጻ በአንድ ጊዜ ሁለት መቶ ሳሙና ማምረት የሚችል ሞልድ የራሱ ከተር ያለው ማህተም ያለው እነዚህም ከአንድ ዙር ኬሚካል ጋር ከመቶ ሺህ ጀምሮ ይሰጠ እንገኛለን። አንድ ሰው መጋ ሲመጣ ሚኒመም መቶ ሊትር ነው የሚያመርተው። ሚኒመም ሀምሳ ኪሎ ደረግ ሳሙና ነው ሚሳለው። ሀምሳ ኪሎ ማለት ወደ ሁለት መቶ ሀምሳ ፍሬ ሳሙና ነው። እሱ ከከፈሉ በላይ ነው ወጪ እናረገ። አነስተኛው መነሻ ካፒታሉ ከስቱ ጀምሮ ማለፉ እንችላለን። ፍላጎት ያላቸው ሰዎች ማንኛቸውም ሰው መተው ፍላጎት ካላቸው መተው ስልጠናውን ሰልጥነው የሚፈልጉትን ውጤት ማምጣት ይችላሉ። የመሰልጠን የሚፈልጉትን ደረጃ ማሳካት ይችላሉ። ማሽን ሲገ ያዙ እኛ ጋር ማሽን በገዙ ቁጥር ስልጠናውን ከፎርሙላዎች ጋር በነጻ ነው የሚያገኙ። ገበያ ቀጠሮና ክፍያ፣ ጨረታና ስራዎች። ለምሳሌ ስልጠና ከሆነ የፈለገው ሰውዬ ስልጠና የሚለውን ኮርስ ከነካው በኋላ እንደሚሰለጥን ሰብሳይቶች እነዚህ አሉ። ካታጎሪ ሳሙና፣ ቋንቋ፣ ኮስሞቲክስ፣ ቢዝነስ፣ ሶሻል ሚዲያ እያለ ይቀጥላል። እኛ አንድ ሰው እኛ ጋር ሲሰለጥን በተለይ በአፕሊኬሽኑ ሲማር አንድ ጊዜ በከፈለው ክፍያ 16 ፎርሙላ ነው የሚያገኘው በአንድ ጊዜ። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ወደ ቢዝነሱ ዓለም መቀላቀል ለፈለጋችሁ ማሽኑን ኬፍ ማግኘት እንችላለን፣ እንዲሁም ደግሞ ስልጠናውን ኬት አግኝተን ወደ ገበያ ትስስሩ ገብተን ቢዝነሳችንን ልናሳድግ እንችላለን ብላችሁ ለተጨነቃችሁ መፍትሄ ይዘው የመጡትን መንሃል ትሬዲንግ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙት አገልግሎቶች ምን ይመስላሉ፣ እንዲሁም ደግሞ ስልጠናዎችን እየሰጡ ስለሚገኙ እነዚህን ስልጠናዎች ከስንት ብር ጀምሮ ማግኘት እንደምትችሉ ጠቅላላ ያሉ መረጃዎች ወደ እናንተ የምናደርሳችሁ ይሆናል ዝግጅቱን ወደ እናንተ እያደረስኩን በአምላክ አበራ አብረችሁ ቆይታ አደርጋለሁ እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ ሰላም እንደምን አለሽ እንኳን ደህና መጣሽ እንኳን ደህና ቆያችን እንግዲህ ዛሬ መንሃል ትሬዲንግ እየሰራቸው ያላቸው ስራዎች ምንድን ናቸው የሚሉትን ጠቅለል ያሉ መረጃዎችን ለተመልካች ለማድረስ ነው እዚህ በዋና ቢሮዋቸው የተገኘ ነው። በቅድሚያ ግን ከአንቺ ጋር እንተዋወቅና የተወሰነ ቆይታ ካደረግን በኋላ ደግሞ ወደ ሌሎች ባለሙያዎች ትመሪኛለች። እሺ በጣም አሪፍ። እንኳን ደህና መጣችሁ። በቅድሚያ እኔ ስም ሄለን ይባላል። የዚህ ካምፓኒ አድሚን አሲስታንስ እና ሪሴፕሽን ነኝ ማለት ነው። እስቲ እንደ መንደርደሪያ እንዲሆነን መንሃል የሚሰጣቸውን አጠቃላይ ስራዎች ምን እንደሆኑ እና ዛና ወደ ሌሎች ጥያቄዎቻችን እንሄዳለን እሺ በጣም አሪፍ መንሃል እንግዲህ በዋናነት የሚሰራው በሶስት ዘርፎች ላይ ነው። ያ ማለት በአኒማል ፉድ ኮምፕሌክስ በፕላስቲክ ሪሳይክሊንግ እንዲሁም ደግሞ በዲተረጀንት ላይ ነው በዋናነት የሚሰራው ማለት ነው። አንቺ ጋር እንግዲህ ከተሳሳዊ ሲመጡ ኢንፎርሜሽኖችን ያገኛሉና ምናልባት እንደ መጀመሪያ አንቺን እንዳገኘው ሰው ሆኜ ምን አይነት ኢንፎርሜሽኖችን ከአንቺ ማግኘት እችላለሁ? እንደ መጀመሪያ ስመጣ ምን ያህል የሚሰጣቸው የስልጠና አገልግሎቶች አሉ፣ አፕሊኬሽኖች አሉ። ሌሎች ስራዎችንም ደግሞ ከማሽን አቅርቦት ጀምሮ ይሰራል እና በቀጥታ ግን ሰዎች ሲመጡ ምን አይነት ጥያቄዎችን ሊያቀርቡልሽ ይችላሉ? በዋናነት ስለ ድርጅቱ ምን ላይ እንደሚሰራ ጥያቄዎችን ይጠይቁናል። እንዲሁም ደግሞ አብዛኛውን ጊዜ ስለሚፈልጓቸው ስልጠናዎች የማማከር አገልግሎት መውሰድ ይፈልጋሉ። አሁን ለምሳሌ በዲተረጀንት ላይ መሰልጠን የሚፈልጉ ሰዎች ስለ ዲተረጀንት በዋናነት ይጠይቃሉ፣ በአካል መሰልጠን እንደሚችሉ ወይም ደግሞ አማራጭ ካለን የገበያ ትስስሮችንም መነሻ ካፒታላቸውን ከምን እንደሚያስጀምር በዋናነት እነሱን ኢንፎርሜሽን ይጠይቃሉ። በጣም ጥሩ ምናልባት ሰዎች በቀጥታ ወደ ስልጠናው ወይንም ደግሞ ወደ ሌሎች ፕሮሰሶች መግባት አይችሉም እና እዚ ጋ ምን ያህል ግልጽ አድርገሽላቸው ነው ወደ ሌሎች ፕሮሰሶች የሚሄዱት በምን አይነት መንገደስ የምታስረጫቸው በዋናነት አሁን ሰዎች ትልቅ ነገር መጀመር ይፈልጋሉ ያን ትልቅ ነገር ደግሞ በአንዴ ማድረግ አይችሉም ነው ሰው ቤታቸው ባለው ነገር በቀላሉ መጀመር የሚችሉበትን አማራጭ ይፈልጋሉ ስለዚህ ከትንሹ እንደ አቅማቸው ከሚችሉ ጀምሮ በትንሽ ካፒታል መጀመር እንደሚችሉ በስልጠና በአቅማቸው ልክ አንዳንድ ስልጠናዎች እንዲወስዱ እናገዛቸዋለን። ከዛ ስልጠና ተነስተው ነው ከፍ ወዳለ ቢዝነስ አፕግሬድ እንዲያደርጉ እንትን የምንላቸው ምንመክራቸው ማለት ነው። በጣም ጥሩ። ምናልባት ስለ ስልጠናው ሲነሳ ስልጠናው ተግባር ነው የሚያከተተ ነው ወይንስ ደግሞ ቲዮሪ ብቻ ነው? አብዛኛውን ጊዜ ቲዮሪ እና ፕራክቲካሊ ሲጨምር ትልቅ ውጤት ይመጣል። የተግባርም ክላስ አለን፣ ጽሁፍም ክላስ አለን። ያንን በተግባር ነው የምናሳየው። በጣም ጥሩ። በመጨረሻ አንቺ ጋር ምን አይነት ማጠቃለያዎችን አግኝታው ወደ ስልጠናው ወደ ስራው፣ እንዲሁም ደግሞ ወደ ሌሎች ፕሮሰሶች ነው የሚሄዱት? ያው እንግዲህ ሁሉም በመጀመሪያ መጀመር ኢንተረስትድ መሆን አለባቸው። ያን ነገር ኢንተረስትድ ከሆኑ ማሳካት ይችላሉ ነው። ስለዚህ ፍላጎት ያላቸው ሰዎች ማንኛቸውም ሰው መተው ፍላጎት ካላቸው መተው ስልጠናውን ሰልጥነው የሚፈልጉትን ውጤት ማምጣት ይችላሉ። የመሰልጠን የሚፈልጉትን ደረጃ ማሳካት ይችላሉ። በጣም ጥሩ። መንሃል ጋር ከስንት ብር ካፒታል ጀምሮ ቢዝነስን መጀመር ይችላሉ? ከማንኛውም ቢዝነስ ያው እንደነገርሽን ከሆነ በሶስቱ ዘርፍ ላይ ነው በደንብ እየሰራች የምትገኙት። ነገር ግን ከአነስተኛ ከሶስቱ ዘርፍ ላይ አነስተኛ መነሻ ካፒታሉ ከስንት ጀምሮ ማለት እንችላለን? አሁን ዋለ እንዴት ነው ስልጠና በሚወሰድ ሰዓት ይህን ያህል አልልሽም። ግን ያው በትንሽ ካፒታል ትንሽ ስልጠናን ብቻ ወስደው ቤታቸው በሚያዘጋጅ አሉ፣ ማሽንም ገዝተው የሚያዘጋጅ አሉ። እንደ ማሽን የተለያየ ዲፈረንስ አለው ዋጋችን። እንደ ስልጠናም ደግሞ ከአምስት መቶ ብር ጀምሮ በፎርሙላ ወስደው የሚሰለጠኑበት ስልጠናዎች አሉ። እንደ ስልጠና እንደ ፈሳሽ ሳሙና እና እንደ ደረቅ ሳሙና ስልጠናዎች በፎርሙላ በቀላሉ ገንዘብ ጀምረው መሰልጠን ይችላል። በጣም ጥሩ። ከአንቺ ጋር ለነበረኝ ቆይታ አንቺ ጋር ጋር አመሰግናለሁ። እኛም እጅግ በጣም አመሰግናለን ወደ ቢሯችን ስለመጣችሁ። ሰላም፣ ደህና ነሽ? ሰላም። እስቲ እንተዋወቅ፣ ስምሽን እና የስራ ድርሻሽን። ስሜ አለም ሳይበር ይባላል። የምሰራው ስራ ብራንዲንግ ላይ ነው የምሰራው። በጣም ጥሩ። እንግዲህ ያው መንሃል ትሬዲንግ ሰዎች ሲመጡ ከእያንዳንዱ ሰው ምን አይነት ኢንፎርሜሽኖችን ያገኛሉ ምን አይነት አገልግሎቶችን ከግለሰቡ መውሰድ ይችላሉ፣ የሚሉትን እየተዘዋወርን እየጠየቅን እያደረስን ነበረ። ለተመልካች ምናልባት አንቺ ከሰዎች ሲመጡ ምን አይነት ኢንፎርሜሽኖችን ነው የምሰጫቸው፣ እንዲሁም ደግሞ ምን አይነት ተግባራትን ነው ለነሱ የምታከናውኙ የሚለውን እስቲ እናንሳ። እሺ እኛ ጋር ከስተመር ሲመጣ ማንኛውም ስልጠና የወሰደ በብዛት እዚህ ድርጅት ላይ የሚደረጉት የማሽን ሽያጮች ይደረጋሉ፣ እንዲሁም ደግሞ የሳሙና ስልጠናዎች የደረቀም የፈሳሽም ስልጠናዎች ይሰጣሉ። አንድ ከስተመር መጥቶ ያንን ስልጠና ከወሰደ በኋላ ጀሪካኖች ላይ ሊሆን ይችላል፣ የተለያዩ ማሽኖቻቸውም ላይ ሊሆን ይችላል። ሎጎ እና ስቲከር ማድረግ ይፈልጋሉ፣ ማተም እንዲታተምላቸው ይፈልጋሉ። እና ማሽን ለገዛ ሰው በነፃ ነው የምናሰለጥነው ነው የማሽኑ የሎጎውን ማለት ነው። እንዲሁም ደግሞ በዛው ልክ ያው ማሽናቸው ላይ እናትማለን ማለት ነው። በጣም ጥሩ። እንግዲህ ይህንን ተግባር ሊወስዱ የሚችሉ ሰዎች ስልጠናውን ከወሰዱ በኋላ ነው ወይንስ ደግሞ አይደለም የሚለውን ግልጽ አድርገን እንለፍ። እሱ የምናደርገው ስልጠናውን ከወሰዱ በኋላ ነው። ማንኛውም እዚህ ማሽንም ለገዛ ስልጠናም ለወሰደ ሰው እዚህ እኛ ጋር መጦ ጀሪካኖቻቸው ላይ ሊሆን ይችላል፣ ልብሶቻቸው ላይ ሊሆን ይችላል፣ ማሽናቸው ላይ ሊሆን ይችላል፣ ብራንድ እናትማለን ማለት ነው። በጣም ጥሩ። ምን ይጠቀማሉ ማለትም ደግሞ ያው አንዳንድ ተቋማት ላይ ማሽን ብቻ ይወስድና ስልጠና ከሌላ ቦታ ይወስዳሉ። አንዳንድ ቦታ ላይ ደግሞ ስልጠና ለብቻ ማሽን ለብቻ የተደረገ ያው ሲሰጥ እንመለከታለን ና መንሃል ላይ ደግሞ ሁለቱንም ስራ ከዛም ባለፈ ደግሞ ብራንዲንግ ላይም በደንብ ትሰራላችሁና ሰዎች በአጠቃላይ ይህንን ነገሮች ሶስቱንም ማለት ነው አንድ ላይ ማግኘታቸው ይጠቀማሉ ብላችሁ ታስባላችሁ? ያ ኮስታቸው ይቀንስላቸዋል። እኛ ጋር ማሽን ሲገዙ፣ እኛ ጋር ማሽን በገዙ ቁጥር ስልጠናውን ከፎርሙላዎች ጋር በነፃ ነው የሚያገኙት እዚህ ጋር ማለት ነው። እንዲሁም ደግሞ ፈሳሽ ሳሙና ወይ ደግሞ የሳሙና አይነቶችን ሲገዙ ደግሞ ከዛ በተጨማሪ እኛ ጋር የትም ሳይደክሙ እኛ ጋር ብራንዱን ማግኘት ወይ ደግሞ ሎጎውን ማግኘት የሚችሉበት አማራጭ ነው ማለት ነው። በጣም ጥሩ ምናልባት አንቺ የምትሰሪው የብራንዲንግ ስራ ላይ እንደሆነ የነገርሽ ነበርና ከዛ አንጻር ሰዎች የራሳቸው ፍላጎት ይኖራቸዋል የየራሳቸው ደግሞ የሚሄዱበት ስቴፖች ይኖራቸዋል ያው የስም ስያሜ ላይ ስንመጣ ማለት ነው እና እሱን ስያሜ በእናንተ በኩል ሲደረግላቸው ምናልባት በውጭ በህግ በኩል የሚያስጠይቃቸው ነገር ይኖራሉ የሚያስጠይቃቸው ነገር አይኖርም። ያው በራሳቸው ስም ነው። ከፈለጉ ደግሞ በእኛ ስም ማድረግ እንችላለን፣ የራሳችንን ስም መስጠት እንችላለን። ካልሆነ ደግሞ የራሳቸውን ለምሳሌ ሚስተር የሚባል የሚመጣ በራሱ ስም ነው እዛ ማሽኑ ላይ የሚታተሙ። ስለዚህ ተጠያቂ አያደርገውም ሰውየውም ማለት ነው። በጣም በራሱ በራሱ ብራንድ መጠቀም ይችላል። ያው የተለያዩ ስራዎችን እዚጋም እንደምታያቸው ካርቶኖችም አሉ፣ ፔፐር ባጎችንም እንሰራለን እዚሁ የህትመት ስራችን ላይ ማለት ነው። ስለዚህ አሁን ለምሳሌ ይሄን ካርቶን የሚፈልግ ህትመት ያላቸው እንዲሆኑ አድርገን እዚሁ ሰርተን ነው ለከስተመር የምናስረክበው ማለት ነው። በጣም ጥሩ። ስለዚህ አጠቃላይ የብራንዲንግ ስራዎችን እዚህ ክፍል ውስጥ አጠናካችሁ ለደንበኛ ወይም ደግሞ ስልጠና ለወሰዱት ሰዎች ትሰጣላችሁ ማለት ነው። በጣም ጥሩ። እንግዲህ ይህ ማሽን ለካርቶን ህትመት ብቻ ነው ወይንስ ደግሞ እንዳልሺ ለፔፐር ባግ ወደ ቢዝነሱ መግባት ለሚፈልጉ ሰዎች እንደ አንድ ግብዓት ነው የሚያገለግላል። ለእነሱ ለፔፐር ባግም ስልጠናዎችም እንሰጣለን። ስለዚኛው ስለ ፕሪንቲንግ ስለ ስክሪኒንግ ፕሪንቲንግ እዚሁ ትምህርት እንሰጣለን። ራሳችን የተለያዩ ስራዎችን ትምህርት መቶ መውሰድ የሚፈልግም መስጠት እንችላለን እዚሁ ማለት ነው። ስለዚህ በተለያዩ ዘርፎችን ላይ በፕሪንቲንጉም እንዲሁም ደግሞ በፔፐር ባግ ቢዝነስ ላይ ራሱ መሰማራ ቢፈልጉ ለዛ የሚያገለግላቸውን ይህንን ማሽን መውሰድና መማር ይችላሉ ማለት ነው። በጣም ጥሩ። በመጨረሻ የቀረ ነገር ካለ እስቲ እዚህ ጋር እንጀምርበት፣ ና ከአንቺ ጋር ያለን ቆይታ እናጠቃልላለን። እሺ ያው መንሃል ትሬዲንግ በአጠቃላይ የማሽን ሽያጮች ላይ እንዲሁም ደግሞ የተለያዩ ስልጠናዎችን ይሰጣል፣ ከብራንዲንግ ጋር በተያያዘ ማለት ነው። እንዲሁም ማንኛውም አካል እዚህ መጥቶ በምርታችን ተጠቅሞ በማሽኖቻችን ማምረት የሚችልበት አቅም ነው፣ አማራጭ ነው። ከዛ በተጨማሪ ደግሞ አሪፍ ነው ማለት ከስልጠናው በተጨማሪ ማሽን ላገዛ ሰው ራሱ በነፃ ነው ስልጠናዎች የሚሰጡትና ይህን መልእክት አስተላልፋለሁ። በጣም ጥሩ ስለነበረን ቆይታ አመሰግናለሁ። እሺ እናመሰግናለሁ።